ቢስሚላህ አርረሕማን አርረሒም ሱረቱል ኢኽላስ መኪየቱን ወአያቱሃ አርበዑን። ሱረቱል ኢኽላስ በመካ የወረደች ወይም ቀብለል ሂጅራ የወረደች እና አራት አንቀጾችን የያዘች ምዕራፍ ናት። በተራ ቅደም አቀማመጥ አንድ መቶ አስራ ሶስተኛ ላይ ትገኛለች።

ጌታንህ እስኪ ንገረን፣ እዝኩር ለና ረበክ ጌታህን አውሳልን ንገረን እስኪ የሚል ጥያቄ ጠይቀዋቸው፣ ለዚያ መልስ አላህ ስብሓን ወተዓላ በቀጥታ እሱ መልሱን አስቀመጠላቸው። አኒ ቁል በላያ ያ ሙሐመድ፣ ሁዋ ያ የምትጠይቁኝ አምላክ አላሁ አላህ ነው፣ አሐድ አንድ የሆነ አላህ ነው በላቸው ነው። አላሁ ሰመድ፣ አላህ የፍጡራን የበላይ ገዥና መጠጊያም ነው። ሰመድ የሚለው መጠጊያ ማንኛውም ፍጡር ሀጃ ሲኖረው የሚጠጋው ወደ አላህ ነው ማለት ነው። አህዋይጆች የምንከጀለው ነገር የምንጠጋበት አምላክ አላህ ነው፣ የኔ ጌታ በላቸው ነው ለም የሊድ ወለም የውለድ

ለም የሊድ የሚለው በአንዲት ቃል የሶስቶችንም ንግግር አስተባበለባቸው። ወለም ይውለድ አልተወለደም የሚለው ደግሞ ከፊል ክርስቲያኖች ተወልዷል፣ ማርያም ወልደው ነው፣ የማርያም ልጅ ነው ጌታችን ይሉ ነበር። ያንንም መለሰው ማለት ነው። ትክክል አይደሉም ማለት ነው።

ቁል ሁ አላሁ አሐድ ተዕዲሉ ሱሉስ አልቁርአን ተሶስት አንድ ልጁን ትስተካከላለች። እሷን የቀራ አንድ ጊዜ የቁርአኑን ተሶስት አንድ ልጅ ቀርቷል፣ በአጅር በኩል ይህን ያገኛል የሚል ሐዲስ አለ። ሌላም እንደዚሁ ረሱል አለይሂ ሰላቱ ወሰለም በዓሰ ረጁላን አለ ሰሪየቲን ይላል። ወደ ሆነ ቦታ ሽምቅ ተዋጊዎችን ሲልኩ አንድ ሰው ኢማም ሆኖ የሚያሰግዳቸው ነበር። ወካነ የቅረኡ ሊአስሓቢሂ ፊ ሰላቲሂም ፈየኽቲሙ ቢህ በቁል ሁወላሁ አሐድ ይቀመቅማል። ሌላ ሱራ እየቀራ በተጨማሪ ቁል ሁወላሁ አሐድ መጨረሻ ላይ እያቀራ ነበር የሚያሰግዳቸው። ታዲያ ይህንን ወደ ነቢዩ አለይ ሰላት ወሰላም አደረሱትና አጠየቁት። ለምንድን ነው እንዲህ የምታደርግ ሲሉት

አንደኛው መስጅድ አልቁባ ላይ ተመርጦ ኢማም ሆኖ የሚያሰግደው ኢማማቸው፣ ደግሞ በዚህ ተቃራኒ ይሄ መቀምቀሚያ ነበር የሚያደርገው ያ ደግሞ ኢኽላስን ቀርቶ ሌላ ሱራን ይቀራ ነበር። ይሄ ስለምንድን ነው እንዲህ የምታረግ? ሲሉት እንደዚህው ስለም ወዳታት የአላህ ባህሪ ስለሆነች ብሎ ሲናገር ምን አሉት? አላህ ወዱሃል

ጥላት ጠዋት ወይም ማታ በእናንተ ላይ ከበባ ያደርጋል ብላችሁ ታምኑኛላችሁ? አታምኑኝም? ብለው ጠየቋቸው የሰበሰቧቸውን ቁረሾችን። አሉ በላ አዎ እናምናሃለን እንጂ ለምን አናምንህም? አሏቸው። እናምናሃለን እንጂ አንተ መሽዋሽ ተታቃለ የሚል ምላሽ ሰጧቸው። ነቢዩ ዐለይሂ ሰላቱ ወሰላም ምን አሉ?

ሁልጊዜ ለምትነግረን ነገር እኛ ደግሞ አዲስ ነገር አለው ብለናል ብሎ እጁን አራግፎ ሄደ ይላል። በዚህ ምክንያት ፈአንዘለ አላህ ስብሓነሁ ወተዓላ ተበት የዳ አቢ ለሀብን ወተብ እስከ መጨረሻው አንቀጽ አላህ ስብሓነሁ ተዓላ ይህንን አንቀጽ አወረደ። ብስሚ ላህ ራህማን ራሒም ተበት የዳ አቢ ለሀብ የአቡ ለሀብ ሁለት እጆች ጠፉ ማለት ነው። ይሄ ከበር ነው፣ ግን ዱዓውን አለ ይጥፉ ማለት ነው። ወተበ እሱም ጠፋ። ይሄ ዱዓ ነው። ታለ ደግሞ ይጥፋ ማለት ነው። አንዳንድ ሰዎች እጆቹን እጆቹ ይጥፉ ወይም ጠፉ የሚለውን የምንጠቀመው እጁን ተጠቅሟልና ሲሄድ እንዲህ እጁን ረጭቶ ነው ሄደና ይላሉ። ግን አብዛኛዎች አረቦች እጅን፣ ፊትን የተወሰነ አካል የሰውን ይጠሩና ዛቱን ነው የሚሹበት። አሁንም እጆቹ ይጥፉ ማለት ራሱ ይጥፋ ማለት ነው ይላሉ። ወተበ ራሱ ይጥፋ ወይም ጠፋ፣ ኸበር ነው ግን የሚሻበት ዱዓ ነው፣ እና ይጥፋ ማለት ነው። ማ አግና ዐንሁ ማሉሁ፣ ማ አግና ዐንሁ ከሱ አላዳነውም። አላዳነውም ሲል አያድነውም። እዚ ጋ አሁንም አላዳነውም የሚለውን በማ የተናገረው ሊተሐቁቁል ውቁዕ ነው ይላል። መከሰቱ ወደፊት መሆኑ እርግጠኛ ስለሆነ ነው እንጂ አያድነውም፣ ማ ይሁን እንደማለት ነው። እሱን ከጥፋት አያድነውም። ማሉሁ ገንዘቡ፣ ወማ ከሰብ፣ ለብዙ ጊዜ ያካበተው ክብርና ዝናም እንደዚሁ ከጀሃነም ላይ ሲጣል ከጥፋት አያድነውም ነው። ወማ ከሰብ ልጆቹም ይካተታሉ ብሏል። ያካበተው የከሰበው ሲል ልጆቹም ሆነ ክብሩ አያድኑትም፣ ከቅጣት ቅንጣት አያድኑትም። ሰየስላ ናረን ዛተለሀብ ተንቀልቃይ ከሆነች እሳት ውስጥ ይገባል። ወምርአቱሁ ሚስቱም እንዲሁ ትገባለች። ሐማለተ ልሐጠብ እንጨትን ተሸካሚ ሁና እሱ ከሚገባበት እሳት ትገባለች። ፊጂዲሃ ዲሃ ባንገቷ ዙሪያ ሀብሉ የሚመሰድ ከጭረት የሆነ ገመድ ተጠቅሎ ባንገቷ ላይ ወደ ጃሃንም ትገባለች። እሷም ይህን ይመስላል። አልጠር የተፍሲር አቡላሃብ ማን ነው ነው? አቡላሃብ ማለት የነብዩ አጎት ነው። ስሙ ዐብዱልዑዛ ይባላል። አቡልሃብ የተባለው ከፊቱ ነጭ መሆን ማብራት እየተነሳ እንጂ ይሄ ኩኒያ ይባላል። ስሙ አብዱል ዑዛ ነው የሚባለው። እሱ የነቢዩ አጎት ነው፣ ግን አንደኛ ጠላት ነቢዩንና የነብዩን ዳዕዋ ለማሰናከል አንድ ቁጥር የሚጠራ ሰው ነበረ። ነቢዩ በሄዱበት ዳዕዋ ባረጉበት ሁላ ቦታ እየሄደ ይሄ ወንድሜ ልጅ ሸታም ነው እያለ ያስተባብል ነበረ። በዚያ ምክንያት ቁርአን ወረደ። ኪታሙ እንደማያምር ይሄ ቁርአን ሳይሞት በስተፊት ነው ወርደው። ግን ከስሯል ማለት አይሳካለትም፣ የሚለፋው ነገር የሚለፋበት ነብዩን ለማሰናከል የሚለፈው ነገር አይሳካለትም። የሚል ቁርአን ወረደ። ቁርአኑ ምን እንዳለው ኪታሙ ከፍቶ መጨረሻው ተበላሽቶ የተቀበረበት ቦታ እንኳን ካሞ በጣም ማህበረሰቡ ከግማቱ የተነሳ ቤተሰቦችን ሲያሸማቅቋቸው ወደሆነ ጉድጓድ ወስደው ሲያስታመው በዛው ነው ሙቶ የተቀበረው ነው የሚሉት ታሪክ አውሬዎች። ወምርአቱሁ ሐማለተል ሐጦብ የሚለው ደግሞ ሚስቱም እንደዚህው። ማን ናት? የአቡላሃብ ሚስት ማን ናት እሷ ኡሙ ጀሚል ትባላለች። ኩንያዋ ስሟ አውራእ ነው። አውራእ ማለት አውራእ ይቅርታ፣ አውራእ አንድ ዓይና ናት ማለት ነው። ስሟ ግን አርዋ ነው። በማሽቀዳደም ማለት ነው። አርዋ ያችሁ ኡሙ ጀሚል ትባላለች። ምርአቱ አቢ ለሃብ ወካነት ዘውጀቱሁ ሚንሳዳቲ

እሷ ታዲያ ነቢዩን ዓለይሂ ሰላቱ ወሰላም በጣም አዛ ታደርጋቸው ነበረ። መንገዳቸው ላይ ሳይቀር እሾህ ትከሰክስ ነበረ። በዚያ ምክንያት እየተሸከመች በምታመጣው ነቢዩን አዛ ለማድረግ እየተሸከመ በምታመጣው እሾህ ለውጥ የውመል ቂያማ እሷን ዝቅና ለማድረግና ለማዋረድ እንጨት እንደተሸከመች ጀሃነም ትገባለች አለ። በአንገቷ ዙሪያ ላይ ደግሞ እንትን የጭረት ገመድ ተጠቅልሎ ነው የምትገባ ያለው። በአንገቷ ላይ የነበረን እንጥልጥል ነቢዩን በማጥፋት መስዋዕት አርጋቸው ስለነበረ በዚያችን እንጥልጥል ነቢዩን ለማጥፋት ባጠፋችው እንጥልጥል ምክንያት የእሳት ገመድ በአንገቷ ዙሪያ ይጠቀለልባታል ይላል። እቺ የአቡ ለሀብ ሚስት በጣም ከባድ ነበረች እና ይሄ ሱረቱን መሰድ በወረደ ጊዜ መጣች አንድ ቀን ይላል። ነቢዩና አለ ሰላቱ ወሰላም፣ አቡበክር ረዲ ላሁ አንሁ በተቀመጡበት ቦታ ሐረም ላይ ተቀምጠው መጣች። አቅበለት ልዐውራ ኡሙ ጀሚል ቢንት ሀርብ

አለሎ ይሄ ዲንጋ ማለት ነው። እሱን ይዛ የጮች መጣች ወይ ተቆል እያለች ሙዘመመን አበይና፣ ሙዘመመን ማለት ያንን ወራዳ እምቢ ብለናል የሚለውን ቃል አንሰማውም። ወዲነሁ ቀለይና ሃይማኖቱን ደሞ ጠልተናል። ወአምረሁ ዐሰይና ትእዛዙንም አምፀናል፣ እያለች ይህን ግጥም እየገጠመች ብቅ አለች።

የመጣችው ለምንድን ነው? እሱ እኮ እየሰደበኝ ነው። ወምራቱ ሐማለተል ሐጠብ ይደርሳታል። እየሰደበኝ ነው እና ሄት አለ እያለች ነበር የመጣችው። በዚህን ቀድር አዛ የምታደርጋቸው ከነባሏ ነበረችና እሱም እሷም ተያይዘው እሳትን እንደሚገቡ ይሄ የቁርአን አንቀጽ ተናግሯል። ሁኗልም ደግሞ ሂታሙ ተበላሽቶ በክህደት ላይ ነው ሁላቸው የሚሄዱት። እና ይሄ ቁርአን ከሌሎቹ ቁርአን የበለጠ ሙዕጂዛ ነው ይላል ለነቢዩ አለ ሰላቱ ወሰላም። ለምን አንድ ነገር ተናግሮ አስቀድሞ፣ ያ ነገር የተናገረው ባይሆን ይሄ ቁርአን ትክክል አይደለም ሊያስብል ይችላል። ግን ይሄ ከሰራ አልተሳካለትም። ጀሃነም ይወረወራል እያለ እየተናገረ፣ እነሱም በዚው መሰረት በክሂደታቸው ላይ መሄድ ትልቅ ሙዕጂዛ ነው ይላል። ዛሬ ትምህርታችን እዚህ ላይ ያቆማል።